ሀይሚ ቆንጆ ትናንትና ሁሉንም በዩቲዩብ ላይ አቧራው ጨሳ አስጨፍራ፣ ዛሬ ደግሞ በአዲስ ነገር መታለች። ወልካም ብለናል። በቲክቶክና በኢንስታግራም ላይ ምን እያለች መታለ መሰላችሁ? ደረጃው ይለያይ እንጂ ለምንወዳቸው ሰዎች ደስታ ዋጋ መክፈል እያስፈልጋል በማለት መታለ። ቅኔው ለብሩኬ ነው። ቤተሰቦች የምሬ ነምላቸው ሰያተኝ እንዴት ደስ እንዳለኝ የትናንትና ጭንቀት የሁላን የለቀቀኝና ግን ቤተሰብ የትናንትና ቪዲዮ ምንድን ነው የሚለውንም በዛው በዝርዝር ይጅላችሁ መጥቻለሁ። ዛሬ ሀይምዬ በፎቶም ሆነ በቪዲዮ ነው የመጣችሁ። በነገራችን ላይ ስቶሪ ላይ ገባ እያላችሁ ማየት ይችላላችሁ። ቅን እየተቀኘችለት ነው ለብሩኬ ማለት። ትናንትና ብሩኬ እንዴት እንደሆነ ምናምን አይታችኋል አይደል? ሀይሚ ደብዳቤ ምናምን ልካለት በቃ ልትሄድ ምናምን መስሎት በጣም ነው የተጨነቀው። ነፍሱ ልትወጣ ነው የደረሰችው። ኢቨን እንኳን መናሀሪያ ሄዱ ሰዎች ልክ እንደጠፋ ማለት፣ ሰው ብዙ ጊዜ ጠፍቶባችሁ ስታፈላልጉ እንደዛ ነበረ፣ ያንንም ያንንም ሲጠይቅ የነበረው እና ቅመሜ ግን ቤተሰቦቼ ከኑ ጋር የተገኘ ሰሌጥ አብረህ ተወቀጥ እኛም እኮ ተወቀጥን። አንዳንድ ሰዎች በተናገራችሁት እኔ አሁን እኔ አሁን ሀይሚዬ ሁሉ ጊዜ አልጋ ላይ ነው የምሰረው ምንድነው ነገሩ ብዬ ሰርቻለሁ አልሰራውም ቅመም ይሄን ቪዲዮ መመልከት አለብሽ አንዳንድ ሰዎች እንደዛ ስላላችሁ ነው እኛም ጭምር አብራ ውቅጥ ያደረገችን አቦ ይመች በቃ ይመችሽ ነው ልልምችለው ሌላ ምንም ልል አልችልም ቤተሰብና ትናንትና እንግዲህ ያው ፕራንክ ነው። ቤተሰብ የምር እኔ ሳየው ምናምን ጨንቆኝ ነበረ። ቡታጅራ ላይ እንደዚ አይነት ነገሮች ይፈጠራሉ ብዬ ስለማላስብ ማለት ነው። በርግጥ ቡታጅራ ላይ ነው አብዛኛ ጠላት ለሀይሚ ያለው ምናምን እያላችሁ ነበር። ኦፍኮርስ አዎ። ግን እናት አባቷ ቤት ስለሆነች ማንም ደፍሮ አይመጣም። እናት አባት ካላችሁ በነገራችን ላይ ክብራችሁ ነው ማለት ያስከብሯችኋል። ማንም ደፍሮ ቀና ብሎ ሊያችሁ አይችልም። እንኳን አይደለም ሊያጠቃችሁ ቀርቶ ማለት ነው። ጥቃት ማጥቃት ከፈለገ መጀመሪያ አባትና እናትን ነው የምታገኙት ከልጆቻቸው መጀመሪያ። ለዛም ነው ቡታጅራ ላይ ሲሄዱ ደስ የሚለኝ። ነገር ግን ከዚ በፊት እንግዲህ ቢኪና ብሩኬ ፕራንክ አድርገዋታል። በጣም ነበር የተበሳጨችው። ፕራንኩ ያው ከአሻንጉሊት ጋር ተኝቶ ምናምን ብሩኬ ማለት ነው፣ ቢኪ ደግሞ ተባባሪ ደውሎ ምናምን አብሮ እያዙ ይልቀቁኝ እንዴት ከሴት ጋር ትተኛለ ምናምን ሲል ነበር አይደል ቢኪ። ስለዚህ ብድር በምድር ብላ ነው እንግዲህ ያው ሁለቱንም ፕራንክ ያደረገቻቸው። ግን የሀይሚ ፕራንክ ይለያል ስላችሁ በምክንያት ነው። ብዙ ጊዜ ብሩኬ ሀይሜን ፕራንክ ሲያረጋት ማለት ነው የሚተባበረው ሰው ይፈልጋል። ለዛውም ደግሞ ታውቃላችሁ እንደ ሀይሜ አይሆንም። ይቅርታ አድጉልኝና ለምን እስኪ እንትን በሉትኝ። እንዴት ነው አበላልጡትኝ። አሁን የሀይሜን ፕራንክና የብሩኬ ካሻንጉሌት ጋር ቶሎ ሀይሚ ሰስትላታል። ይሁን አላቅ ብቻ ቶሎ እንድታውቅ ያረጋታል እና እንግዲህ ሀይሚ የኛንም ጭምር ደግሞ እንደዚህ ያደረገችን በጣም ብዙ ሰዎች ቡታችራ ከሄዱ በኋላ ምንድን ነው ካልጋ ውጭ ፕራንክ የለም ወይ አታቁም? ወይ ዛሬ አልጋ ላይ ናቸው ምናምን ስለምትሉ በሉቅ መሶት በላይ ያው እኛንም ጭምር አቅምታናለች ሀይሚ። ቆንጆ ይመችሽ። እንግዲህ ዛሬ በቪዲዮ መታለች፣ ደህና ነች፣ ፕራንኩ ተሰርቷል በቃ። የምር የሚገርም የሚገርም ፕራንክ። ብሩኬ በጣም ነው የደነገጠው አይታችኋል፣ መጨረሻ ላይ ምናምን። ግን እንደዚ አይነት ፕራንኮች ማለት ነው ቅመሚ ቶሎ ቢያልቁ ወይም ያንቀኑ ብነግራቸው መልካም ነው ብዬ ነው ማስበው። ምክንያቱም ደግሞ አሁን ልብ ድካም ምናምን ያለበት ሰው እንደ ብሩኬ ስለሚወዱ ስለሚሳሳሉሽ፣ ሲጀምር ከአንቺ ተለይቶ መኖር አይፈልግም፣ ጭራሽ አይታየውም። ከዚህ በፊትም ተናግሯል እንደ ሀይሚ ማለት ህይወቴ፣ በቃ የህይወቴ ግማሹ ናት ሲል ነበር አይደለ? ስለዚህ አደራሽን ያው ባልሽን ተንከባከቢ ሀይሚዬ። የአደራሽን ልብ ድካም ምናምን ያው ወጣት ስለሆነ እንኳን የለበትም፣ እና ይመጭሽ ነው ልል የምችለው በቃ ሰርተዋል። የምር ነው የምላችሁ ሰርተዋል። ለምን እኔ ራሱ ፕራንክ ተደርግ ያለ ማለት ነው እኛ እንዲህ ምክንያቱም በጣም ደንግጭ የነበረ በሰዓቱ ቪዲዮ ራሱ መስራት አቅቶ ሁላ ነበር። ዛሬ ግን ለምትወዱ ሰው ደረጃው ይለያይ እንጂ ለምትወዱ ሰው ደስታ መስዋዕት መክፈል አለባችሁ፣ አለች ሀይሚዬ ቆንጆ ማለት ነው። እኛ ብሩኬ ስለምትወዳት ስለምታፈቅረት መስዋዕት ክፈል እያለች ነው። ከፍልሃል አንተም ደግሞ እና በጣም ብዙዎቻችሁ ደግሞ አሁን ማለት ነው እውነት ለመናገር ሀይሚና ብሩኬ አንድ ጊዜ መንገድ አይክፈቱ እንጂ መንገድ ከከፈቱላችሁ የምትናገሩት ነገር ልብ ያቆስላል ይምር አሁን ሀይሚዬ ትናንትና ስትናገር ምናምን ቤተሰቦቿ እንዳይነቁባት አስቀድማ ከቤተሰብ ምንም ነገር የለም ብላለች አደለ ብዙዎቻችሁ እናቷ ናት እንደ ዚያ ያስከፋቻት ቤት ምናምን ስለተቀመጠች ብትወልዳት እንደ ዚያ ሳታረጋትም ነበረ እናንተ ምን ሆናችሁ ነው ግን ምን ሆናችሁ ነው ምናችሁ ነው የተነካው ምናችሁ ነው የሚያሚያችሁ ወይንም ደግሞ ያለፋችሁ መርፌ ምናምን ነገር አለ እንዲ ያልገባኝ ነገር እንዴት ነው ማለት፣ የሀይሚየን እናት እንደዚህ የምትናገሩትኝ ስላልወደድቻት ነው አስከፍታት ነው ምናምን ሲጀምር ሀይሚ ከፋኝ ከቤተሰብ ሰብ ከእናቴ የተጣሉ አላለች። በእኔ ሜቢ ብዬ የጠረጠርኩት የነበረው ጎረቤት የምታቃቸው ድሮ ቡታጅራ ላይ ምናምን እያለች ሀይሚ የምታቃቸው ሰዎች ምናምን የሆነ ነገር ተናገሯት፣ ከፋት በሚል ነው ሀሳብ የመጣልኝ የነበረውኝ እና አንዳንድ እህቶች ደግሞ ምን ያስከፍቷት ሆን ምናምን እያላችሁ ነበር። አጠገቡ አይደርስም ምንት፣ አይገርማችሁም? የትም አይደርስም። ስጀምር ሀይሚ ቡታጅራ ላይ ወይ ቤት ነው የምትሆነው፣ ወይ ከብሩኬ ጋር ነው የምትወጣው፣ ወይንም ደግሞ አንዳንድ ዩቱበሮች አብረን ቪዲዮ ስልል ምናምን ምናልባት ነው ለትሄድ የምችለውኝ ና የትም አያገኛትም። ግን በጣም ትገርማላችሁ። አንዳንድ ሰዎች ማለት ነው። አሁን ዘላችሁ የሀይሚ የአብሩሽናት ላይ ሄዳችሁ ስላልወለደች ታስከፍታት ነው ትላላችሁ። በጣም የሆነ ሸማ ይዛችሁም አንዳንዴ ግን ያላሰቡትን ስታሳስቧቸው ማለት ነው። ለማንም ሀይሚ ቆንጆ ደህና ደናናት እየዘፈነች እያንጎራጎረች ፍቅር መሥዋዕት መከፈል እንዳለበት እየተናገረች እምታለች። እኛ ዌልካም ብለናል ተቀብለናል። አንዳንዶች በተናገሩት እኔም ፕራንክ መደረጌ ነው እኔን የቆጬ ማለት ነው ግን ይመች በቃ ሰርተሽዋል፣ የምር ሰርተሽዋል። እኔ ደስ የሚል ሀይሚ በአንድ ድንጋይ ማለት ነው ሁለት ሶስት አራቱን በአንድ ልቅ ምታረጋቸዋለች። ይመችሽ አቦ እና በጣም ጠንካራ ነሽ፣ የምሬ ነው። እርዳታ ምናምን እንኳ አትጠይቅም፣ ገባችሁ አይደል? የሆነ ለምሳሌ አሁን ብሩኬን ፕራንክ ላርገው፣ እንትና ተባበሬ፣ እንትና ተባበሬ ምናምን አትልም። አንዳንዴ ነው፣ አልፎ አልፎ ነው እንጂ ለምን አንድ አስር ሺ ካጠገቧ አደረድሩላትም ባንድ ድንጋይ ልቅም ነው የምታደርጋቸው፣ በአንድ ብራን ሁሉንም ማለት ነው። እና ይሄው ይሄን ያልኩበት ምክንያት ደግሞ ምንድ ነው? ያው ሰብስክራይባቸው ወይንም እኛ ቤተሰቦቻቸው ጨርቃ ፋሚሊ ስንት ነን? የብሩኬንም የእሷንም ደምሩት እስኪ ስንት ነን? ከዛ ቤኪ ብሩኬ ሲጨመሩ ይመች፣ ሲቀጥል ደግሞ ሼር አላደረገችም ላላችሁ ምናምን ማለት ነው እና ታዲያ ሼር ካደረገችም ይነቃባታል። እንዳይነቃባት እኮ ነው እንደዛ ያደረገችው። ሼር ካደረገች ሲጀመር ብሩኬ ይነቃባታል። ስለዚህ እንዳይነቁባት ነው ያንን ነገር ያደረገችው። የኔ ሳይምዬ ይመችሽ፣ የኔ ጠንካራ ሴት፣ የኔ ትንሽዬ የሰወር ያጥስሚ ጉዞ ወደፊት፣ ፍቅራችሁን ይባርክላችሁ፣ ሺህ አመት ያኑራችሁ። የኔ ምርቃት ነው። አሜን ካልሽ ይደርሳል። ልጅ ነኝ፣ ወጣት ነኝ፣ ገና አንድ ፍሬ ልጅ ምንም ያላየሁ የአምስት አመት ልጅ ነኝ እና ንቀሽ አሚን ሳቲ እንዳታልፊ ሀይሚዬ ቆንጆ ማለት ነው። ቤተሰብ እንደኔ የተጨነቃችሁ ፈታ በሉ። ሀይሚዬ ዛሬ በቪዲዮ መታለ በቪዲዮ ስለመጣች ደናና። ሲቀጥል ደግሞ ቡታጭራ ላይ ነው ቪዲዮ ምናምን የሚያሳየው ማለት ነው።